አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ድና የተከበራቸው የቻናል ተከታዮች እንደይት ናቸው? ሰላም ናቸው? ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። አብሽሪ በርቺ፣ አጠናክሯት እያላችሁም ለምትሉ እውነት ከልብ አመሰግናለሁዶች ይ እርስ በራሳችን ካልተዳደግን ማንም አነሳንም ማለት ነው። በተለይ እኛ ስደት ላይ የኖርን ወይም ደግሞ በሰው ቤት ሰርተን የምናቀውነን የምናቀውና አበርሳቱን ሼር አድርጉልኝ። እናንተንም ለሀገራችሁ አብቃችሁ የራሳችሁን ስራ በራሳችሁ ህይወት የምስኖረዋ ላይ አድርጋችሁ ምንም ብር ብንይዝ ደስታ የለም። የሰው ሀገር ሁላችንም ቢያንስ ከስንት አንድ ነው እንጂ ስደትን ያየ ስደት ላይ ሆነን ነው ያለ ነው ስደትን አይቶ የመጣ ነው ሁሉም ማለት ነው። እና የስደት ምንም ደስታ የለውም ብሩ ነው ብሩ ደግሞ ደስታን አይሰጥም፣ ምናልባት ለጊዜው እንጂ ህይወታችንን ሙሉ ደስተኛ ያድርገናል ማለት አይደለም ማለት ነው። ለሀገራችሁ አላህ በሰላም ያብቃችሁ ማለት ነው። ዶቼ ዛሬ ውሏችን ከሰብሪና ጋር ልብስ በማጠብ ይሆናል። አንድ አስራ አምስት ቀን ሆነን ነገር ግን ልብስ አጥበናል አናቅም፣ እዚህ ቤታችን ከመጣን ማለት ነው። የእኔም የሰብሪና እና የእኔ ነው። በነገራችን ላይ የልጅ ልብስ እንኳ ቶሎ ቶሎ ሲታጠብ ነበረ ነገር ግን እኛ ጋር ውሃይቱ በጣም አስቸጋሪ ናት። አረ ዘተይ ሰብሪቴ በበበበ እና ውሃይቱ በጣም አስቸጋሪ ስለሆነች ግዴታ ስትመጣ ሞልተን፣ እንዲሁም ደግሞ አንድ ቀን አትክልት ሳጠጣበት ምን ስለበት ለዛ ለዛ ነው እንጂ ልጅ ልብስ በየጊዜው ሲታጠብ ነው አሪፍ ማለት ነው። ውዶች አስራ አምስት ቀን ድረስ መቆየት የለበትም። ሆኖም ዛሬ ቀኑ ሁሉ ሊታጠብ ነው ማለት ነው። ከሰብሪ ጋር እንግዲህ እንደምታዋት ሰብሪ ወዳ ትላለች፣ ወዲ ትላለች፣ አንገቷን አቀርቅራ ታየኛለይ። ዛሬ ውሎ በዚህ ይሆናል ማለት ነው ውዶችዬ። እስኪ ሸር እያደረጋችሁ አበረታቱኝ ማለት ነው። ፒንም አልመጣለኝም እስካሁን ድረስ ያው እኔም ገና አልሞላሁም ሰባን ዶላር እንግዳ። ግን ያው አበረታቱ ግን እያልኩ አበዛውባቸው ማለት ነው። ሰብሪ እኔ ውድ እንደምታዋት፣ እውነት ዛሬ በጣም ደክሞኛል። እኔም ተይህሌ እሷም ደግሞ በጣም እንትን ብላለች። ኩርሲ ላይ ተሰቅላ ነው ያለችው እንደምታዋት፣ አንገቷን አቀርቅራ ነው እያየችኝ ያለችው፣ እያየችኝ ያለችው ማለት ነው ውዶችዬ። እናም ልላችሁ ነው ትላንትና በለቀቅኩት ቪዲዮ ዩቱብ አከፋፈትን ስሪልን ብላችሁኝ፣ ነገር ግን ተይማ ነገር ግን በቪዲዮ አላስ አላሳየኋቸውም ምክንያቱም እኔ ያልኩት ያው ቀላል ነው አከፋፈቱ። ነገር ግን አቡጌዳ የሚለቀው ትን ላይ ብትገቡ የአቡጌዳ በጣም ግልጽ የሆነና አከፋፈቱ የእሱ አንደኛ ኮምፒውተርም ስለሆነ በኮምፒውተርም ስለሆነ የእሱ ለእናንተ ግልጽ ይሆንላችኋል ማለት ነበር ማለት ነው፣ እህት ያለውልሽ እና የእሱን አቡጌዳ ላይ ገብታችሁ ዩቱብ አከፋፈት ብላችሁ ሰርች ብታደርጉ ከስር እስከ መጨረሻው ለእናንተም ግልጽ በሆነ በማያደናግር በደንብ ይገባችኋል፣ ያስረዳችሁ ነበረ ማለት ነው። ይህም ሆኖ እኔ በስልክ ስሪልን ካላችሁን ችግር የለም እንሻላ ያላችሁኝ ልጆች ስላላችሁ እሰራላችኋለውኝ። ነገር ግን ይህኔ አሁን ብዙ በደንብ እንትን ብሎ ጎልቶ አይታያችሁም እስክሬን እንትን ላይ ስለሆነም ምቀዳው ማለት ነው። እና ያን ያክል ለእናንተ ግልጽ ላይ ሆንላችሁ ይችላል ዙሮ ሰራላችኋለሁ፣ ችግር የለም። በዚሁ አጋጣሚ ለምታበረታቱኝ ልጆች እውነት ቃላት ያንሰኛል ከልብ አመሰግናለሁኝ። እንሻላ ወደፊት በእናንተ እገዛ አድጋለሁ ብዬ አስባለሁኝ። ውዶቼ ዩቱብ ደግሞ ከከፈታችሁ ትልቁ ዋናው ነገር መስራት አለባችሁ። እኔ የሚገርማችሁ ነገር ሁለት ሺ አስራ ስምንት ላይ ሮዛ ገጠር የሚለው ሁለት ሺ አስራ ስምንት ነው፣ እንደዛ አካባቢ መስሎኛል ብቻ በፈረንጆች ማለት ነው እና በዛ ነበር የከፈትኩት። ነገር ግን እየሰራሁኝ በመሀል ትተው በመሀልም ደግሞ ስሰራ መልሼ ደግሞ አመት ስድስት ወር ምናምን እየተውኩት ስል በስተመጨረሻ ሞኒታይዝ ሁኜ እንዲያጋጣሚ ያው ታውቃላችሁ ሰዓት ሲቀንስባችሁ ስታስሞሉ ምናምን ያ ያ ትንሽ ኔ ለቻናሉ አልተስማማየሁም ምን ይሁን አላውቅም። የእንትንም ላይቭ ላይ እንዳለውኝ ላይቭ ላይ እንዳሉ ቀድቼ ለቅቄ ነበር እና ያ የመካ እንትን ቁርአን ነበረ። መካ ላይ ያ ኮፒራይት ያዘኝ በዛው እንትን አለ ማለት ነው። ሲቀንስብኝ ሰዓቱ ኮፒራይቱ እንዳለ እንትኑንም ሲያነሳብኝ ሞኒታይዙን በዛው ተኩስ ማለት ነው። እና አንዳንድ ጊዜ ጥንካሬ ይለናል። ብንከፍተው ምንም ትርጉም የለውም። በራሴም ስላየሁት ማለት ነው። ጠንካራው ናቸው ካልሰራችሁበት ዩቱብ ያደክማል፣ ያሰለቻል። ሰዓት ባልሞላ ሰዓት ዶላሩ ሲቆጥር ደግሞ አንደኛ እይታችን አሁን አንዳንድ ሶሻል ሚዲያ የሚጠቀሙ ሰዎች ቪዲዮዋቸው ቶሎ ቫይራል ይወጣላቸዋል። ቶሎ በቃ ማንኛውንም ነገር ወይም ሞኒታይዝ ይሆናሉ ወይም ደግሞ ዶላራቸው ቶሎ ይቆጥርላቸዋል ማለት ነው። እኛ ግን የመደም ቅመሞች ብዙ ጊዜ በተለይ እዛ አረብ ሀገር ሁነን የምንሰራውም ነገር ትንሽ ስለሚያደናግረን ቆይተን የሆነ ቪዲዮ ስንላ ቅይታው ያን ያክል አይሆንልንም። በዛን ሰዓት ላይ ለኛ ቫይራል ላይወጣልን ይችላል። ቶሎ ደግሞ ሰዓቱም ላይሞላልን ይችላል። አድካሚ ይሆናል ማለት ነው እና በዛን ሰዓት እኛ እየሰለቸን እንሄዳለን ማለት ነው። እንደዚያ እንዳይሆን ደግሞ እናንተ ጠንካራው ናችሁ። ከከፈታችሁ በቃ ያኔ ቋሚ እንትም ስራ ብላችሁ የሆነ የራሱን የቻለ ምግብም የምትችሉ ካላችሁ ምግብ መስራት የምትችሉ ካላችሁ በምግብ ዙሪያ ላይ እኔ እህቴን በዛ ዙሪያ ላይ ብትሰሩ፣ የምትከፍቱ ማለት ነው። አሁን እንከፍታለን ምናም ክፈት ልንላላችሁ ማለት ነው እና ብትሰሩ አሪፍ ነው። የሰው ልጅ የአንዱን አንዱን እንጀራ አይበላም። ማንኛውም ሰው እኔ ስለሰራ አትስሯላችሁም። ውጤታማ ተሆናላችሁ ማለት ከሰራችሁ። እኔ እያገኘውኝ ምናምን ተከፍሎኝ አይደለም ግን ገና ለወደፊት ይሆናል ማለት ነው፣ እየሰራውኝ ያለውት ማለት ነው። ነገር ግን እኔ ገና ስለ እንትን ስላልተከፈለኝ እናንተ ረኔ እንደዚህ ነው እናትስሯ አላችሁም። ከሰራችሁ ከጠነከራችሁ ማለት ነው ታገኛላችሁም። ሁሉም አሁን ላይ በሶሻል ሚዲያ ሆኗል ስራው ማለት ነው። ስለዚህ መስራት ትችላላችሁ ማለት ነው ውዶቼ። እንደምታውኝ ልብሴን እያጠብኩኝ ሰብሪም ወደ ውድ እየዋለለች ነው ያሰርኩባት ገመድም ተበጥሶ ወደታች ትሽከረከርብኛለች እያልኩኝ ቀልቤ እሷ ጋ ነው። ብታወኝ እውነት ከባድ ነው፣ ተወርቃለች እያልኩኝ ማለት ነው። እንደምታወኝ፣ በዚህ መልኩ እያጠብኩ ነው። እንደነገርኳችሁ አጥበና እና ቅሜ እኔም የሰብሪ ማለት ነው። የሁለት ሰው ልብስ አይመስልም እኮ የሰብሪ ነው ብዙ በነገራችን ላይ እና እንደዚህ እያጠብኩ ነው እላችኋለሁ። ሚዶች ይሄ ዛሬ ሰብሪና እንቅልፍም የለ በቃ በዚህ መልኩ ነው ያለችው። በመሀል በነገራችን ላይ

ዙሮ ቶሎ ከተቀበለኝም ደጋግሜ የምሰራዋለሁ። ችግር የለውም እከፍትላቸዋለሁ። አብሽሮ ማለት ነው። አድራሻ ያንስጣቸው ቁጥሬ ስላለ ከፍትላቸዋለሁ። ችግር የለውም። እውቀቱ በኖረኝ እንጂ እኔ እውቀቴን ለማካፈል ወደኋላ አልልም ማለት ነው። ኧረ እባክሽ ወይዘሪት ሰብሪን አባቴን አፈቀኝ እያለ ባባ ወይስኪ ባባ ባባ ሰ ባባ ባባ ወይ ያው እኔ ዝም ስለማውራት በቃ እሷም ጸጥ ትላለች። ሪከርዱን ግን ድምጼን ስንተንሰ ትረብሻለ ማለት ነው። ዛሬ ውሎችን ይህን ይመስላል። ከሰብሪና ጋ እንደዚህ ልብስ ስናጥብ ኢትዮጵያ ስትመጡ እንግዲህ እንደዚህ ነው ማሽን የያዙ የልብስ ማሽኑ ማለት ነው። ምናልባት ቆጣሪ ካላችሁ በራሳችሁ ቆጣሪ አንዳንድ ጊዜ ግዜ ያግዛችኋል እንዳይቆጥርም ከሳሳቸው ከሳሳችሁ ማለት ነው። ቢያንስ አንዳንድ ጊዜ ያግዛችኋል። በዛ ታጥባላችሁ ማለት ነው። ምክንያቱም ከባድ ነው። አሁን እኔ እንደ ልብስ ማጠብ እንደ ዕቃ ማጠብ የምጠላው የለኝም፣ በጣም ከባድ ነው ማለት። እኔ ደግሞ በተለይ እጅ ላይ ማጥበቂያው ማሻያ ላይ የሆነ ስብራትም ስለነበረኝ ከድሮ ሳሽ በጣም ትክት ይለኛልና በጣም አድካሚ ነው ልብስ ማጠብ ልላችሁ ነው። በተለይ ከስደት ኑራችሁ ስትመጡ የድሮ አቅማችሁ አይኖርም፣ ተጎድተን ነው የምንመጣው። ያን ያክል እንደ በፊቱ ኢነርጂ አይኖረንምና ትንሽ ከበድ ስለሚል ከቻላቸው ማሽን ግዙ ነው ብሎ ይዛችሁም ነው ግዙ፣ እዚሁም ማለት ነው። ዝም ሞልቷል፣ በነገራችን ላይ ብር ካለ ሁሉም አለ እዚህ። ብትገዙም እያያችሁ ነው። በእነ መዲ ቲዩብ ወይም ዚነት ኦንላይን ሾፕ ምናምን የሚገዙትን እቃ እያያችሁ ነው። ማንኛውም እቃ አለ። ከዛ እንኳን ላኩ ባላችሁ እቃ ያው ማለት ምናልባት እንትን ሊላላችሁ ይችላል። ነገር ግን ከዛው ስለሆነ የሚመጣው እቃውም እዚህ አሁን ላይ እንደ በፊት ነበር የዛ እቃ ነው የዚህ እቃ ነው የሚባለው። አሁን ላይ ግን እዚህም የዛን እቃ እያመጡት ስለሆነ ሁሉም ነጋዴ ስለሆነ ከዛ ወደዚህ እቃውን እያመጡት ስለሆነ እና ከዚሁም ብትገዙ ታሪክ ነው። ዙሮ ግዙ ነው ምላቸው ማለት ነው። አንዳንድ ጊዜ እንኳን ሲተታክታችሁና ምናምን ያግዛችኋል። ማሽን ጥሩ ነው ማለት ነው ውዶቼ እና ይህን ይመስላል ዛሬ ሰብሪና ጋር በቃ። አሁን ልተኛ ልተኛ እያለችኝ ነው ሰብሪና አስተኛታለው ማለት ነው። አጣጥቤ ምናምን ያው ቶሎም ተነስታ ብትመጣም ለትንሽም ቢሆን እያለቀሰች ነው አሁን ያለችው ማለት ነው። እዛ ጋር ኩርሲው ላይ ሆና እያለቀሰች ነው። እውነት ከምናገር ከባድ ነው። እኔ እንጃ ቀልባችሁ ራሱ የምትሰሩትን ስራ ከልቡ ናቸው አትሰሩትም ማለት ነው። እና ቻ አልሀምዱሊላህ ሌላ ሰው ልጅ ደግሞ ጤና ከሆነ ጤና ከሆነች ሁሉም ነገር ቀላል ነው ማለት ነው። ውዶች፣ በዚህ መልኩ ልብሴን እያጣጠፍኩ ነው። በጣም ደክሞኛል ከምነግራችሁ በላይ በጣም ደክሞኛል ማለት ነው። ሰብሪናማ አንዴ ወዲህ አንዴ ወዲህ ትላለች። እኔም የእሷን ሰማ ድካሙም እንዳለው ነው ይዞኛል ማለት ነው። ውዶች እና መክፈት የምትፈልጉ አድራሻ ህዝቃቸው ከፍትላቸዋለሁኝ ይላቸዋለሁኝ

ባይ ያለ ማብራቱ ሁላ ጠፋም ይቻው ነው። ነይ የልጅና ስትሆኑ በቃ እንደዚህ ነው። ስራ ነይ ስራ አላሰራውም። በቃ ቁጭም ስል እንደዚህ መረበሽ አረት ይሻልሽ ሚጣተ ታይ ሚጣታይ እያሉሽ ነው ሰብሪን። እንደምታውኝ አጣጥቢያት ምናምን አስተኝቻት መጣሁኝ ውዶች። አሁን የሷ ልብስ ነው እያጠብኩኝ ያለሁት ነገር ግን ብዙም ሰዓት ቆይ ትነሳለች ማለት ነው። የኔ ረባሽ ረባሽ ናት። አጠገቧ ስተኛላት ነው። በነገራችን ላይ ብዙ ሰዓት ነው የምትተኛው። አለዛ እኔ ካልተኛውኝ ትንሽ ሰዓት ነው የምተኛው ማለት ያኔ ስትዳብሰኝ ስታጣ ሱብሃናላ፣ ገና በስንት ወሯ ጀምራ መሰላችሁ? ወላ ትዳብሰኝ ያለች የዛን ሰዓት እኔ ከባድ ነው ልጅ እንጃ፣ ለእኔ ከባድ ነው። ብቻ ከአጠገቧ ከሌለውኝ ተነስታ ነው የምትመጣው ማለት ነው። እማማ እና በዚህ መልኩ የሰብሪ ልብስ እያጠብኩላት ነው ማለት ነው ውዶች። ዛሬ እኔም ሰብሪን አብደክም ምናልን የልጅ ልብስ ስታጡ በአንድ ላይ ዘፍዘፍ ታደረጉና ሸት ታደረጉታላችሁ ማለት ነው። ጨራረስኩኝ ምናምን፣ አሁን መዘፍዘፊያዎችን እያጣጠብኩ ነው። ታይኩሽ እጅሽን፣ እጅሽን፣ እጅሽን እዚ ላይ በእግር የገባውበት ማለት ነው። ዋ ምናምን እየፈሰሰ ስለሆነ አያቃጥልም። መሬቱም በጣም ደስ ይላል ቅዝቃዜው። አጣጠብኩኝ ምናምን ጨራረስኩኝ። ያሰጣጣውኝ የሚሰጣጣውን እንደምታውኝ ነይቲ ነይ፣ ታይ ወደክሽእኮ ታይ ወደክሽ እና በዚህ መልኩ አጣጠብኩኝ ማለት ነው ውዶችዬ እስኪ ሸር እያደረጋችሁ አበረታቱን ማለት ዶላሩ እየጨመረልኝ አይደለም። ሰባ ዶላር ሲሞላ ነው ፊኑ የሚመጣው መሰለኝ። እኔ ደግሞ ቀደም ብዬ ነው ፊን ይመጣል ብዬ የተከራየት ማለት ነው። እስካሁን ድረስ አልመጣልኝም። ሲሞላ ይሁን አይሁን የሚመጣው አለሁ አለም አላወቅኩትም ማለት ነው። ጨራረስኩኝ፣ ተጣጠብኩኝ፣ ለራሴም አሁን በጣም ስለደከመን ሰብሪና ልጥባ እያለች ስለሆነ እስከ ልብሴ ነው የተነከርኩት ማለት ነው። ልብሴ ንቀያይራለሁኝ፣ ምናምን። ከዛ ወደ ክሽን አንገባለን ሰብሪ ጋር ማለት ነው።

በዚህ መልኩ ነበረ ያሳለፍነው ማለት ነው ውዶቼ። ሼር ላይክ እያደረጋችሁ አበርታቱን። አሰላሙ አሌይኩም ወረህመቱላህ በረካቱ። በሌላ ቪዲዮ እንገናኛለን።